አሰላሙ አለይኩም ወራህመቱላህ ወበረካቱሁ እንደና የተዳሰ ሰክተር ቻይ ሱ ሰላም እንደ ነትሪሊኝ አላችሁ ለየነለ ሰላም እናንተም ሰላም ትሆኑ ዘንድ አይዙ ዘወትር ምኞቴ ነው። እንግዲህ ሰሞኑን ፋ በልጭ እያልን ነው፣ በራሳችን ሞድ ፈታ እያልን ነው የተፈጠሩትን ችግሮች እንደ ችግር መፍታት ስላለበት መፍትሄዎቻችን ይሆናሉ የሚሉትን አጋጣሚዎች እየተጠየቅ እየተጠያየቅ ችግሮችን በምን አይነት መልኩ እናስ ወግዳቸው አንድ አይነታችን በምን አይነት መልኩ እናስከት እናስ እናስ እናካሂድ በሚለው እየሰራ ነው። ሰሞኑን ያው እንግዲህ ደስ የሚሉ ነገሮችን እያየን ነበር። ትናንትና ደግሞ እንዳጋጣሚ ያው ትንሽ ጓገጭ አለ። ብሩክቤት ማለት ነው ይኖር ይሄ ስራው ባህሪ ነው፣ የስራው ባህሪ ነው። ንንትኛ የምትወዳቸውና የምታከቧቸው ከሆነ የእውነት አድናቂነትን በልባቸው ውስጥ ካለ በሚመጡት ነገር ጥፋት እንደ ጥፋት ማንንም ማንጓጠ ሳይጠበቅብን፣ ማንንም ከፍ ዝቅ ማድረግ ሳይጠበቅብን አሳብ አስተያየትን ኮሜንት ሴክሽን ላይ ሀሳብ መስጠት ይቻላል ግን አንዱም ሰው በማንቋጠጥ አንዱም ሰው ወደኋላ በማረግ በማድረግ አንድም ሰው ዝቅ ማባረግ አንድም ሰው ብቻ ላይ ውጪ በመውረድ ምንም አይነት አንድነት የለም ማለት ነው። ነገሮችን ቆም ብለን አሰብ አድርገን አሰብ አስተያየታቸው እንደ ማንኛቸውም አድናቂ ማንኛቸውም አድናቂ በተረጋጋ መልኩ ከምንም ጋር ይሁን ይምጡ፣ ይስሩ፣ ይለወጡ፣ ይደጉ ከማንም ጋ ይምጡ የራሳቸው አይዲያ እየተሳጡ በሚሰሩት ነገር ላይ ማንንም ማንንም መንቀፍ የለበትም። ጥፋት ሲሆን ሀሳብ አስተያየት መስጠት አስተያየት መስጠት። ምክንያቱም ኮሜንት ሴክሽኑ ክፍት ነው አይደለም? የኮሜንት ቦታ ክፍት እስከሆነ ድረስ ሀሳብ አስተያየት ልንሰጣቸው፣ እነሱ ደግሞ አንብበው ያንን ነገር የሚተገብሩ ከሆነ ይተገብራሉ እማይተገብሩ ከሆነ ደግሞ ድጋሚ በዛው ነገር ላይ ተስማምቶ አድናቂ ተስማምቶ ምን ማድረግ እንዳለበት ማኑ ዛሬ ምን እንጻፍ ተባብለን በቃ ያለን አስተያየት ስለ ትናንትናው መልስ አልተሰጠን መልስ ይሰጠን በሚለው ድጋሚ በቀጣይ ቪዲዮ በተጻፈበት በሚጫነበት ቪዲዮ ላይ አሰብ አስተያየት እባካችሁ አትሳደቡ እባካችሁ እናትን አዘዝጉ እባካችሁ በቻላችሁ ተቀም አንድነት ፍጠሩ ምክንያቱም አንድነት አንድነት ውበት ነው አንድነት ጌጥ ነው። አንድነት የለውጥ መሰረት ነው ማለት ነው። ያን ነገር ነው። ስለ አንድነት ነው። በትናንተ ሁኔተ እስከ ለሊቱ ስድስት ሰዓት ድረስ ከቻል እህቶቻችን ጋር ተነጋግረን ችግራችን እንደ ችግር ነው። ባለፈውም ያለው ነገር ችግሮችን ወደኋላ መመለስ የለብንም። ወደፊት የሚፈጠሩትን ነገሮች ሰው ሆኖ ማይሳሳት የለም። ጥፋተኛም ትሰውቃለን ጥፋትን እንደ ጥፋት ይቅርታ መጠየቅ ይቅርታ መጠያየቅ ደግሞ ትልቅነት ነው። ይቅርታ የሚጠይቀውም ሰው ትልቅ ነው። ምክንያቱም በዚያ ደግሞ ይቅርታ መጠየቅ እናንተ በምድር የሆነ ሰው አጥፍቶ ይቅር ስትሉ፣ እናንተ ደግሞ ይቅርታ ስትባሉ ቅርባይ ናቸው ሆናችሁ መገኘት ልባችሁ ንጹሕ አድርጋችሁ መገኘት ግድ ነው ያን ያንን ነገር ነው እንደ ማንኛቸውም እኔ አንዳንድ ጊዜ ሳስቡ አድናቂ ባልሆንስ ከመጀመሪያው ጀምሬ ባልጀምረው ስላለሁ። ምክንያቱም አንድነታችን ውበት በቃ እንዴት አይነት ውበትና እንዴት አይነት ጌጥ እንደሆነ በፊት ያለው ውበታችን ሳስበው፣ አሁን ላይ ያለነው ነገር ደግሞ በጣም ስለሚያስያስ ተመኒያቸው ላይ እዩዋቸው፣ ሌሎች አድናቂዎችን እዩዋቸው። ምላቸው በምክንያት ነው። በቃ ጥሩ ነገርም ሰሩ፣ መጥፎ ነገርም ሰሩ፣ በተለያዩ ነገርም ሰሩ፣ ምንም አይነት ምንም አይነት መንጓጣጣ አይታይባቸውም። በአንድነት እንዲሰሩ እንዲለወጡ ነው የሚፈልጉት። ማንም ይሁን እንዲ አኔ መጣ ለምሳሌ የምነቸው እኔ እንትን ነገር ሩታ መጣች፣ አብርሃም መጣ። እንደገና ደግሞ በአብርሃም ዙሪያዎች ላይ በአብርሃም ዙሪያው ላይ መጡ የተለያዩ ልጆች መጥተው ሲሰሩ ምንም ምንም አይነፍቅም አይነፍቅም አይነቅፍም ጀስት በመጡት ነገር ላይ ይመጣሉ ቪዲዮ ይጭናሉ ቪዲዮዎቻቸውን አይተው በቃ መስራት ካለባችሁ ተሰራሉ። ገባችሁ፣ ያ ነገር ነው። በቃ አንድነታችን ውበታችን ነው። ስለ አንድነታችን እነታችን ብልጥ የራሳችሁ እውቀት ካላችሁ እሰዩ። በዚህ ይሁን፣ ተሻለ ሰው ሆናችሁ ለመገኘት ሞክሩ። በማንኛቸውም ቦታ ላይ ቪዲዮዎችን በማረግ ሰብስክራይብ በማድረግ በማበረታታት በቃ ፉፍዬም ፉፍዬ ነው፣ ፍቅርዬም ፍቅርዬ ናት፣ ብሩክም ብሩክ ነው፣ ፈቲም ፈቲም ነች፣ ነች አደለ። ምንም የተለየ ነገር የለውም እኮ ግን በዚህ ልክ ወርዳችሁ ስፔሻሊ እናት ላይ ያላችሁ ነገር እኔ በጣም ነው። እናንተ በቀለም መወጣት የምፈልጉት በእናት ነው። ለምን በዚህ ደረጃ ይኮናል? ለምን ለምን እነሱ ተዋደው ተስማምተው አንድነት ፈጥረው እየሰሩ እያለ እናንተ ለምን በዚህ ደረጃ ላይ እናንተ እናንተ መታችሁ እርስ በርሳችሁ ካልተከባበራችሁ ተው ስትባሉ ካልሰማችሁ፣ ማን መቶ ነው እናንተ እንድታከብሩ የሚነገራችሁ? እንዴ በተለያየ ሰዓት ውስጥ የሆነ ነገር ሲፈጠር በቃ ተው ስትባሉ እንኳ በጣም ነው የሚገነባችሁ። ልጆች እሺ በጥፋታቸው ሚዲያ ላይ መጡ፣ አጠፉ፣ ተሳሳቱ በቃ ይባል። እናት ምን አድረገች? እናትን ያክል ነገር እተከበረች፣ እናትን ያክል ነገር እንዴ። ለምን በዚህ ደረጃ ሰው ከሆነ ሰው እንዴት ክፋት በዚህ ደረጃ ይከፋል? እንዴት እኔ እኮ ግራ ነው የሚያገባኝ ማለት ነው። ስለዚህ ምን ትናንት ከትናንት ቪዲዮ ላይ በየዚህ ነገር ላይ አላዘንኩም፣ በጣም ነው ደስ ያለኝ። ደስም ስላለኝ ነው፣ ስለ ሁሉም ነገር አልሐምዱሊላህ። ጠረ ያለው ነው የሚሆነው፣ እሱ የወደደው ነው የሚሆነው። እስካሁን ባለን ነገር ክፋትን በቻልነው አቅም ሞክረናል። በቃ ተሰላደም ተረጋገጥ፣ ቤተሰባዊ እዛ እዛ እዛ ደረሰ። ጥቅሙ ምንድን ነው ጥቅሙ ምንድን ነው? የተጠቀማችሁ ነገር አለ እና ስለዘቀዘቃችሁ የተጠቀማችሁ ነገር አለ? የስደት እህቶች እህታችሁ ጋር ስለተዘቀዘቃችሁ የተጠቀማችሁ ነገር አለ? የለም። ራሳችሁን ትዝብት ላይ ነው የጣላችሁት። ሰው እንዲህ ለሰላም ለአንድነት፣ ሰላምን እንፍጠር ማለት በየቀኑ እየተመጣ ሌላ አይዲያ፣ ሌላ አጀንዳ፣ ሌላ እንዴ። ብልጥ ሰው ከጎረቤት ይማራል። በቃ አለቀ። ችግር የለውም እኮ የአስተዳደጋችን ራሱ በምን አይነት ሀያት ውስጥ እንዲያደግም ራሱ ራሳችን ትዝብትር ምንጥለው ቤተሰቦቻችን። እኛ ካላከበርናቸው ማን ነው የሚያከብርልን? እኔ እኮ እኔ የቤተሰቦቿ ውጤት ነኝ፣ ሌላዋ ልጅም የቤተሰቦቿ ውጤት ነኝ። እኛ እኮ የቤተሰቦቻችን አሻራ አለ እኮ እኛ ላይ የሚደያዘው ነገር አይለቅም። ቀጣይ ትውልድ ምንድን ነው ይህን ነገር ነው የሚያየው። እኛ ልጆች ይህን ነገር ነው የሚጠብቃቸው። ቤተሰቦቻችን እንደዚህ አይነት ነገር እየተሰራ ደግሞ ያገኘናቸው አይደለም ሲከባበሩ ሲዋደዱ ሲተጋገዙ ሲተባበሩ ነው ያገኘናቸው ሰውን እንደ ሰውነቱ ተከባብረው አክብረው ተከባብረው ነው የኖሩት በዚህ ልክ እኔ አላቅ እውነት ለመናገር አላቅም ያላችሁበት አዋል ደስ አይልም እባካችሁ ስፔሻሌ አድናቂ አድናቂ የምትሉ ሰዎች በቃ አድናቂዎችን የልብ አድናቂ ሆኑ ከእውነት አድንቁ ስልፍሽ አትሁኑ። በቃ አትሁኑ። በቃ አለቀ። እንዴ ደግሞ ያም ከሆነ ጥላቻ ካለባችሁ ግብዝ በቃ ያም ሰው ከጠላችሁት አለማየት፣ ስለዛ ሰው በቃ አለማየት መፍትሄ አላችሁ፣ በጣም ብዙ መፍትሄ አላችሁ እኮ አይታቸው። እናንተ አንድ ሰው መቶ ዛ የሆነ መርዝ ይረጫል፣ ያን ነገር ሬፕ ላይ ይጻጸፋል፣ ሬፕ ላይ ይሄኮ አንዳንድ ጊዜ ቆም እየሳስበው በኢትዮጵያ ምድር ላይ ሁለቱ ልጆች ናቸው የተለየ ነገር ላይ የተለያዩ እንትን ላይ የተቀመጡ ሁለቱ ልጆች ናቸው ሁለቱ ልጆች ናቸው አይደሉም። ኢትዮጵያ ውስጥ ተቻችለን ነው መኖር። በማንኛቸው ነገር ተቻችለን ነው አንድ መቶ ሰማኒያ አራት ሺ ቤተሰብ አላት እኮ አራት መቶ አምስት መቶ ቢቀብራት ሌላው እሷን ሰፖርት ነው የሚያደረጋት ፑሽ ነው የሚያላት የሚያግዘው ስልክ ደውሎ ሽ ማለት አይደለም ብሎ አንሸር ካረገላ ሰብስክራይብ እንደ ሰማንያ አራት ሺህ ህዝብ እኮ ሁ ህዝብ እኮ የሚከታተላት ሰማንያ ምናምን ሺህ የሚከተለው ወደውት አክብረውት ነው በአራት በአምስት ሰው